ሀይሚና ብሩኬ በድጋሜ ተገናኙ። እንግዲህ ልጁን ትላንትና ልጁን አሳርፍልኝ ብሏት ነበረ ብሩኬ። ለዛም ብላ ልጁን ይዛ ሀይሚ እየመጣች ግን፣ እኔ በጣም ዛሬ በጣም ተሰምቶኛል። ውድ ቤተሰቦቼ ውድ ተመልካቾቼ፣ በያላችሁበት ሰላማችሁ ብዙ ይበልልኝ። እንግዲህ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝላችኋለሁ በዛም በመቀጠል እንግዲህ ቪዲዮን በመመልከት ሀሳብ አስተያየቶቻችሁን አስቀምጡ። እኔም ሀሳብ አስተያየቴን በቪዲዮ ላይ አስቀምጥላችኋለሁ እናንተም ሀሳብ አስተያየቶቻችሁን አስቀምጡ ማለት ነው። ቡሩኬ የራሱን ጥፋት ለማሸፋፈን ብሎ እንግዲህ ጥፋት የሌለባትን ሀይሚን ወደ ጥፋት እየወሰዳና ጣት እየቀሰራ ይገኛል። በጣም ያሳዝናል። አንዳንድ ጊዜ ሰዎች አውቀናል ወይም በጭንቅላት ነው የምንራመደው። ማለት እሷ ምንም ሳታቅ ሁለቱም ሰዎች ቡሩኬን ቢሆን ልጁ አንድ ላይ ተመካክሮ ተነጋግሮ እንደመጡ ያስታውቃል፣ በትክክል ማለት ነው። አንድ ላይ በትክክል ተነጋግሮ እንደመጡ ያስታውቃል። ልጁ እንግዲህ ያው ለሷ የተናገራት ሌላ ነው፣ እሱ ሲመጣ የተናገረው ሌላ ነው። እንግዲህ ጓደኛ ነው ብሎ ብሎኛል፣ እሱ ብሎ ነው የተናገረው። እንግዲህ አንተ ጓደኛዬ ነው አለ እንጂ ታዲያ፣ ምን ምን እንድልክ ነበረ የጠበቅከው? አንተ ራስህ እኮ የእሷ ስሜት የእሷ ህመም እዛ ጋ ምንም አልታየህም ነበር። ልጁም ቢሆን ለአንተ የሚሆነውን በቂ መልስ መልሶ ነበረ አንተ ግን የራስህን ጥፋት ማመን ከማመን ይልቅ እንግዲህ የራስህን ጥፋት አምነ ይቅርታ ከመጠየቅ ይልቅ የራስህን ጥፋት ሸፍነ እሷ ላይ ጥፋተኛ ልታደርግ ጣት መቀሰር ማለት ይሄ ጥሩ አይደለም አንተ በሷ ላይ አንድ ጣት ስትቀስረው አራቱ ጣቶች አንተ ላይ ነው የሚቀስሩህ ማለት ነው አንተን ነው የሚያሳዩ ይህን ነው ቀድሞ ማወቅ ያለብህ ጥፋት የለብኝም የማስረዳት ግዴታ የለብኝም አንተ እኮ እሷን የምትፈልጋት የምትወዳት ከሆነ ወይም እንኳን ላሳለፍኮ ጊዜ እንኳን ምትል ከሆነ እኮ ይሄ ይሄ እንዲህ ነበረ ይሄ ይሄ እንዲህ ነበረ፣ አለቀ በቃ እንዲህ ብለህ እኮ ማስረዳት ትችል ነበር። አንተ ግን ነገር መቆስቆስና ጥፋት የሌለበትን ሰው ጥፋተኛ ለማድረግ ወይንም በጉልበት ወይንም እኔ ነኝ ባይነት ነው ሚዚክ ይመስለኛል። ጉልበት እኮ አንድ ቀን እንደምራገፍ አትርሳ፣ አትርሳ አንድ ቀን ደካማው አንተን ሊያሸንፍህ ይችላል። ና ይህንን መርሳት የለብህም። ዛሬ እንደ ጀግናና ና እንደ ጀዝባ እንደ ጀዝባ ሊበል እንጂ እንደ ጀብድ አልልህም። እውነት ያስጠላል። ብሩኬ አንዳንዴ በቃ የምሰራቸው ስራዎች፣ ንግግርህ በጣም ነው የሚያስጠላው። የምትጠቀማቸው አማርኛዎች ለእሷ ክብር ኑር። አሁን አንተ እናቴን አከብራለሁ እንዲ ወለቀጥ ዝም ብለ በቃ የማይመጥን ንግግር ከመናገር ዝም ማለት ይሻላል። ገባ። ከአንተ የምትናገረውን ቃል ቀናቶችን እንኳን መምረጥ አለብህ። ቢያንስ አንተ አንድ ዓመት አይደለም አንድ ሳምንትና ሁለት ቀን እንዳሳለፋ ሰው እንኳን አክብራህ እያወራክ አይደለም፣ ክብር የለህም አንተ። አንደኛ መጀመሪያ ለራሴ ክብር ይኑር፣ ለሰው ክብር ልትሰጥ ለራሴ ክብር ስኑርህ ነው። ከዚያ በመቀጠል ደግሞ ሃይሚዬ አንቺ ራሱ አይንሽን መግፋት መግለጥ እሱ ከተናገረሽ አይሆንም። አይ በቃ ከዚህ በኋላ አታገኝ፣ አትደውይ፣ አታገኝ፣ አትደውይ፣ ጥንቅር ይበል። ምንድን ነው ታዲያ? ምን ይቀርበታል? ይቀርበታል እንጂ አይቀርብሽ። ምንድን ነው ይህን እሱ እንግዲህ ምጣድ ላይ እንደ ተጣደ ቆሎ ምን ጣጣው ማለት ነው። በጣም ነው የሚያስጠላው። ያዙኝ ልቀቁኝ፣ ሞቀኝ በረደኝ እኮ እያላ ነው። በጣም ነው የሚያስጠላው። የምሬን ነው ሚላችሁ። እንግዲህ መደባደቡንም ያው ሌላ ውስጥ መግባቱንም በአንቺ ሰበብ ተደባደብኩኝ፣ በአንቺ ሰበብ እንደዚህ አይነት ነገር መጠከምልሽ፣ ይህንን ልጅ ራሱ ማገናኛት አልነበረብሽም ሀይሚዬ። እንግዲህ ከዚህ ልጅ ጋር ይህንን ልጅ ማገናኛት ነበረብሽ ወይ አልነበረብሽም? የምሬን ነው የምላችሁ። ከብሩኬ ጋር ማገናኛትም አልነበረበትም። በቃ አንቺ ታውቂያለሽ፣ ራስሽን ታውቂያለሽ አይደለ? በቃ ራስሽን በምታውቂበት መንገድ ገለል አድርገሽ ከልጁም ያለውን ነገር ከታርጋሽ ላ ያደረገች ነገር አመስግነሽ መለያት ዞሬ ማለት መልካም ነው ብዬ ነው የሚያስበው። ውድ ተመልካቾቼ እናንተም የተሰማችሁትን ሀሳብ አስተያየቶቻችሁን አስቀምጦ እኔም የተሰማኝንን ሀሳብ አስተያየትን አስቀምጣለሁ እንደ አንድ ተመልካች ማለት ነው። ውድ ቤተሰቦቼ እንግዲህ አብረን ቪዲዮን እንመልከት። ወደ ቪዲዮ

እንግዲህ እኔ ነኝ አንተነ እኔ ነኝ አንተነ በማባባል ውስጥ ነው ያለው። እንግዲህ ልጁ ስሙ ቴዲ ይባላል። ያው እንግዲህ ሀይሚም ቴዲን እና ብሩኬን ማገናኛት ነበረባት አልነበረባትም ብዬ ነው እንደ ራሴ ማስበው። እናንተ ያሰባችሁትን ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡልኝ ማለት ነው። እንግዲህ ብሩኬም ያው አንቺን ያለሽ ጓደኛ አይነት ብሏል። እንግዲህ እሱ እንደዛ ብሎኝ ነው የተናገረኝ ብሎ እንዴት እንደዛ ሊለኝ ይችላል በማለት ብሩኬ ተናዶ እንግዲህ ጋም ፍሏል ማለት ነው። ድስት ላይ ውሃ እንደጣዳችሁት እንደዛ ነው የተንተከተከው ማለት ነው። እንግዲህ እንደዛ መተንተክ አያስፈልገውም ነበር። የራሱን ጥፋት ወደ እሷ ማድረግ አልነበረበትም። ሀይሚ ላይ ማልበስ አልነበረበትም ቴዲ እና ሀይሚ ብሎ እንዲሁም በስልክ ራሱ ሲፎክርና ሲጫጮ ሲሳሳቅና ሲያገጥ እናያለን ማለት ነው። እንግዲህ በጣም ያሳዝናል። የሰው ልጅ እንደዚህ ሆኖ መቀየር እንደዚህ ስብእና መበላሸት ማለት ጥሩ አይደለም ማለት አብራችሁ የምትኖሩት ሰው ከእናንተ እኩል የሆነ ልክ የሆነ ደረጃ ላይ በክብር ሲሆን ሁሉም ነገር ጣፋጭና ቆንጆ ይሆናል። ክብር ከሌላ ደግሞ በጣም ያስጠላል። እንግዲህ እዚህ ጋር እኔ ሊል የምችለው ሃይሚዬ እንግዲህ አንቺ ከወሰንሽ ቆፈን ቆፍጠን ብለሽ መወሰን ያለብሽን እንደ ሴት መወሰን ነው እንጂ ያለብሽ። እሱን እንግዲህ ዳግም ደጋግመሽ እየተለማመች እንደዚህ ካልሹ እንግዲህ እሱ እንደተፈላጊ ቆጥሮ እንግዲህ አንቺ እንደፈላጊ አድርጎ ነው የሚያስበውና እንደዛ ካሰባ ደግሞ ያው አንቺ ሁሌም ፈላጊ ነሽ ብሎ እንግዲህ እያንቋሸሸሽ እንግዲህ አያገበሽም ከህይወቴ ውጪ አልፈልግም በቃ ብቅቷል እያለሽ ሁልጊዜም እየገፋሽ ነው ምኖረው ለምን ርቀሽ እንደ ማቴጂ ስለሚያውቅ ማለት ነው። ስለዚህ አንቺ ጠንካራና ጠንካራ ሴት ነሽ፣ ጠንካራ ጀግና ሴት ነሽ። እንግዲህ ጠንክረሽ ወስነሽ ነው ማሳያት ያለብሽ እንጂ በየጊዜው እንደዚህ ካሜራ ይዘሽ እሱ ጋር የምታወሪ ከሆነ መቼም ቢሆን የነገሮቹ እውነታ ሊወጣ አይችልም። አሁን እሱ ነገሩን ገልብጦ ርእሱን አልብጦ እንዶም ጥፋተኝነቱ ወዴት እየመጣ ነው? ወደ አንቺ እየመጣ እንደሆነ ማወቅና መመራመር ማጥናት አለብሽ ማለት ነው። ስለዚህ ስራም ከሆነ በግልጽ የሆነ የማይገባ ቃላቶችን ሳታወሩ ሳትሰዳደቡ መስራት ትችላላችሁ ማለት ነው። ድሮም የሚሰሩ ሰዎች ናቸው። ጀግና ነሽ ደግሞ አንቺ በራስሽ አይዲያ ምጥተሽ በራስሽ አይዲያ የሚሰሪና የምትተጊ ሴት ነች። ስለዚህ ሁልጊዜም እንግዲህ አንቺ ራስሽን ዝቅ አድርገሽ፣ ሁሉም ሰው አንቺ እንደ ጥፋተኛ አድርጎ እንዲያይሽም ራስሽን አሳልፈሽ መስጠት የለብሽም ማለት ነው። የራስሽን ውሳኔ ወስነሽ በራስሽ ውሳኔ ነው እንጂ መራመድ ያለብሽ። አጠገብሽ ላይ ያለ ሰው ሁሉ ስለገፋፈሽ ሊሆን አይችልም፣ እና እንደዛ ሊሆን አይችልም። እና ቡሩኬ ሁላችሁም፣ አያገባችሁም፣ ስለዚህ ተውኝ በቃ አትንኩኝ እስክል ድረስ ከደረሰ ታዲያ አንቺ ምን ታስቢያለሽ? አትንኪኝ አት ቆስቅሽኝ ብሎሻል። እንግዲህ አንቺ ታዲያ ቆስቃሽ ነሽ። አንቺ ሁሉ ጊዜ እንግዲህ ዝም ብላሽ ምትቆሰቅሽ ከሆነ ይሄ ጥሩ አይመጣም። ሁለቱም ሰው የማይተሳሰብ ከሆነ የማይፈላለቅ ከሆነ በጣም ከባድ ሊሆን ይችላል ብዬ ነው እንደ ራሴ የሚያስበው። ወዲህ ቤተሰቦቼ እናንተም የተሰማችሁትን ሀሳብ አስተያየቶቻችሁን አስቀምጡ። እኔ የተሰማኝን እንግዲህ ሀሳቤን አስቀምጫለሁ። ቪዲዮውን ተመልክታችሁ በኔም ሀሳብ ላይ ሀሳብ የምትጨምሩትን ያ እናንተም አስቀምጡ። ልክ ከውን ልክ ነሽ። እንግዲህ በእርግጥ እኔ መለያየታቸውን አልፈለገም፣ ግን መከባበር ከሌለ ንግግር ውስጥ ተከባብሮ ሰው ካላወራ ላፊ ቃላት ማውራት ደግሞ በጣም ያስጠላል። እንኳን ሰላም በወረዳ ጊዜ ላይ ራሱ የማይረሳ ጠባሳ ሆኖ ነው የሚቀመጠው ማለት ነው ሰው ስለዚህ እንግዲህ ሁሉ ሁለቱም ሰው በማከባበር ካላወራ እዛ ጋር በመሀል የተገኘው ሰው ያው ክብርን ካላገኘ በጣም ከባድ ሊሆን ይችላል። ዛሬ እንደውም እንደ ጥፋተኝነት የሚወስደው ሀይሚዬ ነው ማለት ነው። ሀይሚዬ ከዚህ ልጅ ጋር እንኳን ማገናኛት አልነበረባትም በውስጥ በቃ እሱ ካናገረ አታናግር እንግዲህ ለሱ ምላሽ አትስጥ ይበቃል፣ ብላ ያው ማውራት ነበረባት ማለት ነው። በውስጥ አውርታ መዝጋት ትችል ነበረ። ከሱ ጋር አገናኝታ ገና ሌላ ነገር እንዲፈጠር ወይም ሌላ ነገር እንዲሆን ማድረግ የለባትም ማለት ነው። እንግዲህ በሱ በሷ ምክንያት ነው መባሉ አይቀርም። ነገ እነዚህ ሁለቱም ሰዎች ተገናኝቶ የሆነ ነገር ቢፈጠር ያው ቡሩኬ ይደባደባል። እንደዛ ያን ነገሮች ቢፈጠሩ ይሄ የተፈጠረው በአንቺ ምክንያት ነው ተብሎ እንዲፈጠር ራሱሽን ንትን ችግር እንደፈጣሪ አርገሽ መሃል ላይ ባታቀርቢ ባይነኝ እኔ ማለት ነው። እንግዲህ ውድ ቤተሰቦቼ፣ ውድ ተመልካቾቼ ቪዲዮውን ተመልክታችሁ እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ቪዲዮ ሲጀምሩ ላይክ እያደረጋችሁ ጀምሩልኝ ማለት ነው። እንግዲህ ቡሩኬ ይመጣል። ቡሩኬ ስመጣ ምን ይፈጠር ይችላል? ነገሮቹ ተስማምተው ተነጋግሮ ይፈታል ወ የሚለውን ነገር ማያት ነው ማለት ነው። እና ያው ለሁሉም ነገር ያው ሀይሚ እንግዲህ ተሸንፋ ይቅርታ ትጠይቃለች ወይስ እሱ ነው ተሸንፎ ይቅርታ የምጠይቀው የምለውን ነገር ሁላችንም የምንመለከትና የምናይ ይሆናል ማለት ነው። እናም ውድ ተመልካቾቼ፣ እስቲ ብሩኬ ሲመጣ ምን ይፈጠራል የምለውን ነገር አብረን እንመልከት።

ምን ሌላ ሌላ ጣስ ጣስ ውስጥ ገባለሁ አሁን እንችላለን ነገር አንቺ እንግዲህ በጣም ያስጠላል። ይሄ ነው የሚያስጠላው፣ የብሩኬ በጣም የሚያስጠላው ንግግር ማለት ይሄ ነው። የሆነ አብሮ እንኳን እንዳሳለፋ ነገር የሆነ አንድ ቀን ሁለት ቀኑ እንኳን በደስታ እንዳሳለፋ ነገር እንኳን አያስብም። አንቺ ሴትዮ ወደዛ ሂጂ፣ አትቀበጣጥርብኝ፣ ሂጂ ወደዛ። የሆነ አለያ የማመናጨቅ የሆነ የንቀት ንግግሮች አሉ አደለም። እንግዲህ ይህንን ደግሞ ወደ ክብር ማምጣት የምትችለው ራሷን ማስከበር የምትችለው ሀይሚ ራሷነች ማለት ነው። እንግዲህ ያው እሱም በንቀት አንቺ ሴትዮ ወደዛ ሂጂ ምናምን ብሏት አመነጫጭቋት እንግዲህ እንደዚህ እያወራት ይገኛል ማለት ነው። በጣም ያሳዝናል። እንግዲህ በጣም የሚያሳዝነው ነገር ያው ሀይሚ ራስሽ ጥፋተኛ ነሽ። እዚህ ጋ ሁለቱንም ሰዎች ማገናኘትም ማውራትም አይጠበቅብሽም። በቃ አንቺ ታውቂያለሽ። አንቺን ረድቶሻል፣ በዛ ሰዓት ላይ በማችበት ጊዜ ላይ ደርሶሽ፣ አንስቶሽ፣ እንትን ከረዳሽ ያ በቂ ነው። አመሰግናለሁ ብለሽ አንቺ መሸኘት ነው እንጂ ያለበት፣ ከዚህ ሰው ጋር አገናኝተሽ ሌላ ፍጥ ፍጥ ውስጥ መግባት፣ ክብርሽን ማጣት። እንግዲህ በንግግር እንኳን ክብር መስጠት የማይችል ሰው በጣም ከባድ ነው። ነገ ላይ እንኳን ምንድን ነው ይሄ ብለ ዞር ብለ ስታይ ወይንም ሲሰሚ እንኳን በጣም የሚያስጠላ ንግግርና በጣም ክብር ሌላ ከክብር እየወረዳ ንግግር ነው ማለት ነው ብሩኬ የምናገረው፣ በጣም ያስጠላልም ያናድዳልም። የምርን ነው ምላችሁ። ከአንድ ሰው ለአንድ ጓደኛ እንኳን የማይጠበቅ ንግግር ነው ለሀይሚ ብሩኬ የምናገረውም የሚያሳየውም ማለት ነው። አንዳንድ ጊዜ አውቀናልም ተዋደናልም ማለት ሰዎችን እንድናናቁ እንድናቁንና እንድረግጡን ያደርጋል ማለት ነው። እንግዲህ ሰው የራሱን ጥፋት ደብቆ እንግዲህ ሌላውን ያኛውን ሰው ጥፋተኛ እንዲያደርግ ያደርጋል። ለሆነ ሰው እናስባለን፣ እናውቃለን፣ ያንን ሰው እንወደዋለን፣ እንፈልገዋለን እያለን ራስን ማጣት የሚባል ነገር አለ። አሁን ሀይሚ እዚህ ጋር ራሷን እያጠች ነው ያለችው። ራሷን እንኳን ራሷን ማሰብ እስክትችል ድረስ ራሷን እያጣች ነው ያለችው። ለምን ለምን እሱ ብሩኬ አሁን የራሱን ጥፋት ሸፍኖታል፣ ጋርዶታል። እሱ ያጠፋ ጥፋት እንደምንም ጥፋት አይደለም። የበፊት ሕይወቱ ነበረ። ጥፋት የለበትም እሱ አሁን ንጹህ ሰው ነው። አሁን ጥፋቱ ወዴት ነው የተቀየረ? ወደ ሀይሚ ነው ማለት ነው የተቀየረው። ሀይሚነት ጥፋተኛ ሀይሚነች፣ ያጠፈችው ሀይሚ አሁን። ከዚህ ልጅ ጋር ጓደኛ ነበረች እንግዲህ እንደ ጓደኝነት እየቀጠለች ነው ምናምን በቃ ትናንትና ዚቶ የሄደባትን ነገር ደግሞ ዛሬ እንዲሁ በአካል አሳይቷል ማለት ነው። ይሄ በጣም ያሳዝናል። ይሄ የራሷ ድክመት ነው። እንደ ይሄና ሄል ሪቆ እንዲሄድም ሪቆ እንዲገባም የምታደርገው ራሷ ነች። ለሁሉም ነገሮች ገደብንና ልክን ፈጥራ ብትኖር መልካም ነው። ስራም ቢሆን ማለት ነው። እንግዲህ አንቺ ሴትዮ ዝም በይ፣ ወደዛ ሂጂ፣ ስታስጠይ ምናምን እንደዚህ መባባል ሊመጣ አይችልም ማለት ነው። በሁለት ሰው መካከል ቢያንስ አብሮ የሆነ ጊዜዎቹን በደንብ ያሳለፋ ሰው በትንሽ ክብር ነው ማውራት ያለበት። ሀይሚ ብሎ እንኳን በክብር ማውራት የማይችል ሰው ለሌላ ጊዜ ክብር አለ ወይ? በጣም ይሄ ከባድ ነው። ብሩኬ እውነት እናቱን ያከብራል፣ ሴቱን ያከብራል፣ እኔ እንጂ አላውቅም። ሀይሚን የማያከብር ሰው ሀይሚን በፊት ለፊቱ ብዙ ዋጋ የምትከፍልላትን ሀይሚን የማያከብር ሰው ሌላ ሰው ያከብራል ብሎ መጠበቅ በጣም አይከብዳችሁም? ቤተሰቦች እኔ በጣም ይከብደኛል እውነት ምንም እንኳን ቢያወራ ምንም እንኳን ብል በጣም ሊከብደኝ ይችላል። ምንም ያህል ተናዶ ምንም ያህል ስሜታዋ ምንም ያህል ሊሆን ይችላል፣ እስከዚህ ድረስ ክብሯን አሳጥቶ ሂጂ አንቺ ሴትዮ ወደዛ ሂጂ ስታስጠይ በቃ እንደዚህ ተደርበሸ ታወሪ ምናምን ብሎ እንደዚህ በንቀት ማውራት ራሱ በጣም ያስጠላል ማለት ነው። ስለዚህ ራሷን ዝቅም ከፍ ማድረግ የምትችለው ሀይሚ ራሷ ነች ብዬ ነው የሚያስበው። እናንተ ውድ ተመልካቾች የተሰማችሁትን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ለዛሬ ይዣላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላም ሁኑ።